ሰላም የቤክ ዩቲዩብ ተከታታዮች እንደምንሰንብታችኋል። ዛሬ የደራሲው መጽሐፍን የመጨረሻውን ክፍል ክፍል ሀያ ሁለትን ወደ እናንተ ዥ ይቀርባለሁ። መልካም ጊዜ። ደራሲው። ደራሲ በአሉ ግርማ፣ ተራኪ በቀለዳኜ፣ ክፍል ሀያ ሁለት ከእንቅልፉ የነቃው ከሰብለ ሀሳብ ጋር ስለነበረ በጥሩ እረፍትና ሰላም የታደሰ ስሜቱን ፊቱ ላይ ያንጸባረቀ። ቢሮዋን ከፍቶ ሲገባ እንዳየችው ከተቀመጠችበት ዘላ ተነስታ፣ ትናንትና ምን ጉድጓዷት አንተ? ስልኩን ስቀጠቅጠው ነው የሆንኩት። ሌሊትም ሲራክን የበላው ጅብ ምናይጮ ስል ነበር አለች። ወንበር ስቦ ተቀመጠ። ያ የሚያውቀው ሽቶ መዓዛ መጥቶ እውድ አደረገው። ግንባሯ ሰፋ ፊቷ ረዘም ብሎ ታየው። ግንባሯ ላይ ከንበል ደፋ የሚለው ጠግሯ ለለውጥ ያህል ወደ ላይ ተበጥሯል። ነጭና ሰማያዊ መስመር ያለው ባለ እጅጌ ሸሚዝ ከሰማያዊ ጉርድ ቀሚስ ጋር ለብሳለች። ምንም ጊዜ ሳያጠፋ ባለፈው ቀን ለምን እንደጠፋና ባሏን ለማነጋገር ምን እንዳነሳሳው ረጋ ብሎ አንድ በአንድ ካጫወጣት በኋላ አሁን ዘመነ እንዴት ነው? አላት። ስታየው ፊቷ ላይ የነበረው ደማቅ ፈገግታ ዳምኗል። በሐሳብ ጭልጥ ብላ ሄዳ ስለነበረ ቅርቦና ሩቅ ያለች መስላት አየችው። የግድዋን ደና ነው። ትናንት ወደ አምስት ሰዓት ላይ መጥቶ እና ይህን ሂድ ሲለኝ ምን መጣ ብዬ ድንግጬ ነበር። ይዞኝ ወደ ደብረ ዘይት መንገድ ሄደ። የት ይዞኝ ሊሄድ ነው እያልኩ ሳስብ ዮሴፍ ቤተክርስቲያን ጋር ሲደርስ ታጥፎ ወደ መቃብር ቤት ገባ። መኪናውን አቁሞ ወርዶ ሄደ። አንድ የግራ ዛፍ ጥላ ስር ቆመ። ተከትዬ ሄድኩና የሞተ ሰው አለ እንዴ ብዬ ስጠይቀው አዎን አለኝ። ደንግጬ ማን ስለው እኔ ከዛሬ ጀምሮ ባለፉት ዓመታት የምታውቂው ዘመነ ሞቷል እርሙን ላወጣ ነው የመጣሁት ብሎኝ የውለየለት እንዴ ብዬ ፍርሃት ሲጀምረኝ፣ ጠዋት በአንተና በሱም መሀል ቢሮ ውስጥ የሆነውን አጫወተኝ። እኔ ምንም ሳልደብቅ አቁን ነገርኩት። በእርግጥ ጊዜው ተለውጧል። እኔ ብቻ ነኝ መሰለኝ ወደኋላ የቀረውት ጥፋተኛው እኔ ነኝ። የድሮ ዘመን ሞቱ ተቀብሯል፣ ግን ወደፊት የተሻለ ህይወት ይጠብቀናል በማለት እያለቀሰ ይቅርታ ጠየቀኝ። ከልቡ እንደሆነ ተስፋ አደርጋለሁ አለች በሻከረ ድምፅ። የማይለወጥ ነገር የለም አላት። ዝም አለች። እሱም ዝም አለ። ዝምታ ዋጣቸው። ሁለቱም ቀና ሲሉ አይን ለአይን ተጋጩ። አይኖቻቸው እንባ አቅርረው ነበር። በቃ የመጨረሻችን ነው አለች እንባ እየተናነቃ። ስሜቱን እየታገለ የመጨረሻችን አይደለም፣ አዲስ ህይወት መጀመራችን ነው ይህን ስልሽ ባለው ሁኔታ አብረን ያሳለፍነው ጊዜ ይጸጽቶኛል ማለት አይደለም። አብረን ያሳለፍናት እያንዳንዷ ደቂቃ ሳስታውሳት እኖራለሁ አላት። እንበዋን እየጠራረገች፣ የኔና ያንተ ነገር አንድ ቀን እንደሚያበቃ በፊትም ይታወቀኝ ነበር፣ ነገር ግን በዚህ ሁኔታ ይሆናል ብዬ አልገምትኩም። ጥሩ ነው፣ አይኔን ከፍተህልኛል። ፍቅርን ፍቅር የሚያሰኘው አብረው ያሳለፉት ረጅም ጊዜ አይደለም። ፍቅር የምንላት የአንድ ሰዓት ጉዳይ ብትሆንም ጣሟ ለዘላለም የማትረሳ ከሆነ እሷን ነው አለች። ካስትላቪያ ብሎ ሲነሳ፣ በቃ ልትሄድ ነው ብላ ከረከረች። ደና ሆኚ ማለት አይደለም አላት። ታዲያስ? አንድ ምዕራፍ ጽፌ ስጨርስ እመጣለሁ ሲላት፣ እንበዋን ዋጣ አድርጋ ታስነብበኛለህ አለችው። ሁልጊዜ ታድዬ ብላ ጥሏት መሄዱን በመጥላት ምን አስቸኮለ፣ አጫውተኝ እንጂ አለችው። ስለምን? ለምሳሌ ስለ ወደፊት እቅድህ አለች። በነገሩ ሳታስብበት እንበዋ እንደገና ግጥም አለ። እሱም ሆዱን ባርባር አለው። ደራሲ በህይወት ውስጥ ምን እቅድ አይኖረዋል ብለሽ ነው ብሎ ትንሽ ከአቅማማና እንደመተገዝ ካለ በኋላ ስለ ህይወት እቅድ የለኝም ከመኖር ሌላ የህይወት ግቡ ራሱ መኖር ነው። ይህችን ውድ የሆነች ትንሽ ቁራሽ ህይወት እንደ አብርሃም ቤት የለኝም፣ እንደ ሙሴ መቃብሬ ላይታወቅ መኖር። መጽሐፍ ህይወት በተስፋ ወደፊት እየኖርኩ ወደኋላ ኋላ እያስተዋልኩ፣ ስለ ኑሮ ቀርቶ ስለምጽፈው ልቦወለድ ቢሆን እቅድ አላወጣም። ልቦወለድም የህይወት ነጸብራቅ አይደል? ሲመጣልኝ ነው የምጽፈው። ቻው ብለዋት እንደ ሎጥ ሚስት የጨው አምድ ሆኖ እዚያው ቆሞ እንዳይቀር ወደ ኋላ ሳይገላመጥ እየተቻኮለ ወጥቶ ሲሄድ እንባባ ቀረሩ ዓይኖቿ ትከተለው ነበር። ያን ምሽት ደራሲው መጽሐፉ እየጠራው በጊዜ ነበር ወደ ቤት የገባው። ባረጀው ጠረጴዛ ምትክ ግሩም የሆነ አዲስ ጠረጴዛ ተገዝቷል። ረጅም መደገፊያ ያለው በአረንጓዴ ቆዳ የተለበጠ አንድ ምቾት ያለው ወንበር ቁጭ ብሎ ከሚጽፍበት ቦታ ላይ ቆሞ ይታያል። አዲስ የጠረጴዛ መብራት። ጉድ ነው አለ። የቤቱ ወለል፣ ግድግዳ ታጥቦና ተወልውሎ አሸብርቋል። ቤቱ የተወለወለበት ሰም ሽታው ውድ ያደርጋል። ልጁ በጊዜ ተኝቷል። ጉድ ነው አለ እንደገና በልቡ። ጽጌ ተፍ ተፍ ትላለች የሁሉ ዕቃ ከየት አመጣሽ እባክሽ አለ ተገዝቶ አለች በምን ገንዘብ ለከፈን ከተቀመጠው ገንዘብ አለች ሞት ቀራሉሽ አላት እየሳቀ በበሽታ ላይ ጦርነት ታውጆ የለም ለማኝም የቋጠረውን አይጨርስም ሰው ሆኖ ለነገ የማያስብ የለም አለች እራት በጊዜ ቀረበ ውባንቺ በአዲስ ቀይ ሹራብና ጥለቱ ባማረ የአገር ልብስ አጊጣ ነበር። ሽክታው ምንድን ነው አላት። እየተሽኮረመመች እትዬ ናቸው የገዙልኝ ፈተናዬን ስላለብኩ ብላ ጉልበቱ ልትስም ጎንበስ ስትል ይዞ ጉንጯን ሳመና፣ በውሃ ይለቅ አላት። በጽጌ መለወጥ በልቡ ጉዱ እኮ ነው እያለ ግሩም ዶሮ ወጥ ነው አላት ሚስቱን ማን ያረዳት ይመስልሃል አለችው እኔ ነኝ እንዳትይኝ አሳምር አለች ሶስት ወንዶች ከመንገድ ብጠራም ሶስቱም አንገታቸው ላይ ክር የሚባል ነገር የላቸውም ስለዚህ ምን አባቱ አልኩና እኔው ቅንጥስ አደረግኳል ለዚህ ነዋ የጣፈጠኝ አላት እየሳቀ ግን እውነቱ ልንገርህና ተርቼ ነበር አለች አይዞሽ ሴት ዶሮ ስላረደች የሚወርድ መዓት የለም አለ። የአጉል አምልኮ ምክንያት መሰረት የሌለው ፍርሃት ነው። ሰው ራሱን እያወቀና ተፈጥሮን በቁጥጥር ስር እያደረገ ሲሄድ የእግዚአብሔርን ቦታ ይወስዳል። እዚህስ ላይ በስመ አብ አለችና አማተበች። የሰው ልጅ አካላዊ ደካማነት፣ ከዚህ ደካማነት የሚመነጨው ፍርሃት ነው። እግዚአብሔርን የፈጠረው ሌላ ይምሰልሽ አላት። እንደገና ማትባ ዝም አለች። እንዲያው በሞቴ ጽጌ፣ ማማተቡን ተይና። ስታስቢው አንዱን ጤነኛ ሌላውን በሽተኛ፣ አንዱን ባለጸጋ ሌላውንም ሙልጫ ለዳ የሚያደርግ ከፍጡራን መካከል እየመረጠ ገሚሱን ለመንግሥተ ሰማያት የሚያበቃ የተቀረው ደጋህን የሚዳርግ ቀልደኛ አምላክ አለ ብለሽ ታምኛለሽ? አላት ለሶስተኛ ጊዜ አማተበችና ተነሳች። ከራት በኋላ ምንቾት ካለው አዲሱ ወንበር ላይ ተሰይሞ የጠረጴዛው መብራት አብርቶ ወረቀቶቹን አዲሱ ጠረጴዛ ላይ በመዘርጋት ብዕሩን ሲያወጣ የቆየ ጦረኛ ወደ ጦር ሜዳ ሲመለስ የሚሰማው ስሜት አይነት ነበር የተሰማው። ርቀው የከረሙት ስራ፣ በተለይም ጽሑፍ ሲመለሱበት ያስቸግራል የሚል ስጋት ነበረው። እንደፈራው አልሆነም። ብዕሩን አልሰከነም። ቀለሙ እንደ ጅረት ነበር የሚፈሰው። አሳቡ ተያይዞ በመዋብ እየሄደ እየነጎደ እንደ ጧፍ እየነደደ እየበራ ጭጋግ ለወጋገን ወጋገን ለብርሃን ቦታውን እየለቀቀ አጋፋሪ እንደ ሻው ቂቅቅ ቅብሎ ሳይስቁ የሰው ልጅ ሰንደቁ ዓላማ ከፍ አድርገው ይዘው ከመላ ከሞት ጋር ሲፋለሙ፣ ሻይ ትፈልጋለህ? ጽጌ ነበረች። እሺ ብሎ ስንት ሰዓት እንደሆነ ጠየቃት። ስድስት ሰዓት አልፏል አለችው። አንድም ቀና ሳይል ለአራት ሰዓት ያህል የሠራ ቢሆንም ምንም ድካም አልተሰማው። ትኩስ ሻይ ሰታው አጠገብ ቁጭ ስትል ረስቶት የከረመው ውበቷ ይበልጥ ውብ ሆኖ ታየው። ፍቅርና ሰላም ባለበት ስፍራ ሁሉ ውበት ሞልቷ አለካ ሕይወት ምንኛ ውብ ናት ጣፋጭ ናት ሲል የደስተዋና የስቀዋ ቃና አፉ ውስጥ የቀለጠ ይምስል አጣጥሙ ምራቁን ዋጠ ተሳካለ አለችው ምኑን አላት ጽሁፉ አዎ የተሳካ ነው ብሎጇን ያዝ ቶሎ የሚያልቅ ይመስልሃል አለች እሷ ምቹን እያያዘች ሕይወት አጭር ኪነድ ግን ረጅም ይላሉ ብሎ ስለ መጽሐፉ ያደረባትን ስሜት እያደነቀና ደስ እያለው እስካሁን የጻፍኩትን ላንብብልሽ፣ አላት። ካልደከምህ፣ አለችው። የሚወዱት ስራ አይደክምም ብሏት፣ ሻዩን ቀስ ብሎ ካጣጣም በኋላ ግን የማነብልሽ አንድ ነገር እሺ ያልሽኝ እንደሆነ ነው አላት። ምን? አለችው፣ ያን ራሷ ላይ የማይረጋውን ሻሽ እያስተካከለች። ጽፌ ጨረስኩትን ትገለበጭልኝ እንደሆነ አላት፣ በእጅ አሁን ሁለት ሶስት ኮፒ ያስፈልገኛል። ከዚህ ሁሉ ለምን የአማርኛ ታይፕ አታስተምረኝም? ከልብሽ ነው? የምር አለችው። ትንሿ ጣቱን ከእሷ ትንሽ ጣት ጋር ቆልፎ ከተያያዙ በኋላ ለቀቃትና ከዛሬ ጀምሮ ሽርክን አላትና ትንሿ ጣቱን ሳመ። ነጋስ ጀምርሻለሁ ብሎ ሻዩን ጨለጠና ትኩር ብሎ ይመለከታት ጀመር አንተ ጽፈ ስጨርስ እኔ ታይፕ ሳደርግልህ ይታየኛል አለች እኔም ይታየኛል አላትና እጇን በኃይል ያዘ ሐጂ ሙስጠፋ ቤት ምርቃቱ ይሽጎደጎዳል ከራማው ገብቷል ጎረቤት የሚኖሩ አሮጊት ደረቅ ሳል ይስላሉ ችሎ ማደር ጸጥ ብሏል ሰው ነው ከልቦ አለ በቀለን አስታውሶ ሰው በላው ጎንደሬ ጭጭ ብሏል ብዙ አዲስ ጨርቅ አግኝቶ ይሆን አለበለቡ ይህች የምድር ጎስቋሎች ደሴት፣ ይህች የመከራና የተስፋ መንደር፣ ይህች ገሃነም፣ ይህች ገነት። ተረሰፈር ሲራክ ፈገግ ብሎ የጻፈውን ለሚስቱ ያነብላት ጀመር። ወደ ቤኪ ቲዩብ ተከታታዮች ላለፉት ሁለት ዓመታት ይዤላችሁ የቀረብኩት ደራሲው መጽሐፍ በዚህ ያልቋል ስለተከታተላችሁኝና ስለአበረታቻችሁኝ ሁሉ አመሰግናችኋለሁ። ቤኪ ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አሁንም ቤተሰብ እንዲሆኑ ጋብዙታ። አለው መልካም ጊዜ